አሰላሙ አሌይኩም ወረህመቱላሂ በረካቱ ድና የትኬፖሯቸው ያቶቶብታዊ ተከታታዮች ማረጃዎችን ይሽላቸው መጥቻለሁ። እንደሚከተለው ከዘጠኝ መቶ ሺህ በላይ ተማሪዎች የአስራ ሁለተኛ ክፍል መልቀቅ ያፈተና ይፈተናሉ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዛሬ ለጋዜጣዊ ለጋዜጠኞች በሰጡት መግለጫ ከመስከረም 30 ጀምሮ በሁለት ዙር በዩኒቨርስቲዎቹ ውስጥ በሚሰጠው የ12ተኛ ክፍል ሀገራዊ አቀፍ ፈተና 976018 ተማሪዎች ፈተናውን እንደሚወስዱ ገልጿል። ይህንንም ተከትሎ በዚሁ አመት የአስራ ሁለተኛ ክፍል ፈተና የሚፈተኑ ተፈታኞች ቁጥር ከባለፈው አመት በ300 ሺህ በላይ ብልጫ እንዳለው ተናግረዋል። በጸጥታ እና በሌሎች ምክንያት ፈተናውን መውሰድ የማይችሉ ተማሪዎች ደግሞ በአንድ ወር ጊዜ ውስጥ በሁለተኛ ዙር በተመሳሳይ ፈተናውን እንደሚወስዱ ሚኒስትሩ ጠቁሟል። ህብረተሰቡ መንግስት የፈተናውን የፈተናውን ደህንነት ለማስጠበቅ የወሰደውን እርምጃ ከግምት ውስጥ በማስገባት ልጆቻቸውን ወደ ፈተና ጣቢያዎች ከመላክ ጀምሮ በፈተናው የተከለከሉ ነገሮች ይዘው እንዳይመጡ በመከልከል ድጋፍ እንዲያደርግ አሳስቧል። የትምህርት ሚኒስትር ዴኤታ ፋንታ ማንዳ ፍሮ ዶክተር በበኩላቸው ፈተናው በዩኒቨርስቲ መሰጣቱ የፈተናን ስርቆት እንደሚያስቀር ገልጸዋል። ለሂደቱ ስኬታማነትም ተማሪዎች፣ ወላጆች፣ የደህንነትና ጸጥታ አካላት፣ የወረዳ ትምህርት ጽህፈት ቤት፣ ትምህርት ቤት አመራሮች፣ የማህበረሰቡ ዋንቂዎች፣ የትራንስፖርትና ሎጂስቲክ ተቋማት፣ የሚዲያ አካላት እና ሌሎችን ባለድርሻ አካላት ጉዳዩን የተሻለች አገርን የመገንባት በመሆኑ ኃላፊነታቸውን እንዲወጡ ጠይቋል። የሁለተኛ ክፍል መልቀቅ ያፈተና በሁለት ዙር በዩኒቨርስቲዎቹ ውስጥ ለመስጠት ዝግጅቱን ተጠናቋል። የኤሌክትሪክ ኃይል በመፍጠር የሚማርበት ትምህርት ቤት እና የአካባቢው ነዋሪዎች የመብራት ተጠቃሚ ያደረገው ታዳጊ የፈጠራ ስራዎች በውሃና እና ኤነርጂ ሚኒስቴር ከፍተኛ የስራ ኃላፊዎች ተጎበኙ። በቦረና ዞን ዋጨሌ ወረዳ ዌብ ከተማ የሚኖረው የ16 ዓመቱ ዘጠነኛ ክፍል ተማሪ አደን ሁሴን ዲዳ የተለያዩ የፈጠራ ስራዎችን የማከናወን ልምድ አለው። በፈጠራ ስራዎቹ የኤሌክትሪክ ኃይል ከመፍጠሩ አስቀድሞው የተለያዩ ነገሮች በመፍጠር የሚታወቅ ባለልዩ ተሰጦ ታዳጊ መሆኑንም በአካባቢው የሚያውቁት ሁሉ ይናገራሉ። ከፈጠራ ስራዎቹ መካከል የተለያዩ ቁሶችን በመጠቀም የኤሌክትሪክ ኃይል በመፍጠሩ ከሚማርበት ቱላ ዌብ ሁለተኛ ደረጃ ትምህርት ቤት በተጨማሪ በዌብ ከተማ ሰላሳ ሰባት መኖሪያ ቤቶች ማብራት እንዲያገኙ አድርጓል። አደን ኤሌክትሪክ ማመንጨት የቻለው ከእንስሳት አዛባ ጨውና ሌሎችም አነስተኛ ቁሶችን በመጠቀም መሆኑን ይናገራል። የፈጠራ ስራውን እውን ለማድረግ ከዘጠኝ ጊዜ በላይ ተደጋጋሚ ሙከራ በማድረጉን አስታውሶ በአስረኛው ሙከራ የተሳካለት ሲሆን የሚማርበት ትምህርት ቤት ጨምሮ የአካባቢው ነዋሪዎች የማብራት ተጠቃሚ ማድረግ ችሏል። የፈጠራ ስራውን አሁን ባለው ሁኔታ ያለ ምንም መቆራረጥ ለአምስት ወራት አገልግሎት እንደሚሰጥ የሚናገረው ተማሪው አደን ከፈጠራ ውጤቱን በወር እስከ ሰባት ሺህ ብር ገቢ እያገኘ መሆኑን ገልጿል። የፈጠራ ውጤቱን ይበልጥ ለማሻሻል እና ከፍ ለማድረግ ሳይንሳዊ ስልጠና ያስፈልገኛል የሚለው ታዳጊ ከአምስት ወራት በኋላ የኤሌክትሪክ ኃይል ግብዓቶች እና እድሳትና ማሻሻያ በማድረግ አገልግሎት የሚቀጥል መሆኑን ተናግረዋል። የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ኢታፋ ሚኒስቴር ዴታ ዶክተር ኢንጂነር ሱልጣን ዋሊ እና ሌሎችም ከፍተኛ የስራ ኃላፊዎች የተማሪውን የፈጠራ ውጤቶች ጎብኝተዋል። የታዳጊውን የፈጠራ ውጤቶች ከጎበኙ በኋላም የማበረታት ያበረታቱት ሲሆን የፈጠራ ስራዎችን ይበልጥ እንዲጎለብቱ አስፈላጊ ሁሉ ድጋፍ እንደሚያደርጉ አረጋግጧል። የፈጠራ ውጤቱን በማስፋት በተለያዩ በኢትዮጵያ ገጠራማ አካባቢዎች ተደራሽ የማድረግ ራዕይ ሰንቆ እየሰራ መሆኑን በዚሁ አጋጣሚ ገልጾላቸዋል። የኤሌክትሪክ ኃይሉ ተጠቃሚ የሆነው የአካባቢው ነዋሪዎች በታዳጊው ፈጠራ መደመማቸው እና ተጠቃሚ በመሆናቸው መደሰታቸው ገልጿል። መረጃውን ያገኘነው ከኢዜአ።